ልውል ከአባቱ ጋር መስማማት ባለመቻሉ ከተከራየ ሰንበት በት ብሏል። እናቱ በዮሐና አማካኝነት ምግብ እየላከችለት ትገኛለች። ዮሐና ልውልን አፍቅረዋለች። ነገር ግን ፍቅሯን እንዴት ታደርጋ መግለጽ እንዳለባት ግን ግራ የተጋባች ትመስላለች። ልውል ከቴና የልጅ አባት እንደሆነ የቀረበለት ጥያቄ እንዴት አድርጎ በምን መንገድ መፍታት እንዳለበት ግራ የተጋባ ይመስላል። እሷም ከአባቱ ድረስ በመምጣት ከልውል ልጅ እንዳላት ለመናገር ብታስብም የልውል አባት ድንጋጤ ላይ ስለነበሩ ጓደኛ እንደሆነች ብቻ ተናግራ ወታለች። ልውል ልጅ ወለድክ ትበለው እንጂ ስለ ጉዳዩ በምን አይነት ክስተት እንደተፈጠረ ግን የሚያውቀው ነገር የለም። ብቻ ግን በደረቁ ከኔ ልጅ ወልደሃል ከማለት ውጭ ስለተወለደው ልጅ ምስልም ሆነ ማንነት ገና ያየውና የሚያውቀው ነገር የለም። በቲናና በአቬና ወጥመድ የገባው ልውል ነገሮች ከአቅሙ በላይ ሆነውበታል። ሰላም ጤና ይስጥልን ወድ ውድ የቻናል ቤተሰቦች እንደምናላችሁ፣ በያላችሁበት ሰላማችሁ ይብዛ እያልኩኝ የኋና ክፍል አምስትን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወይዘሮ ኤልሳ ስልክ ላይ ሳሉ ክንዱ ወደ ቤት መጥቷል። ምን ልታደርግ መጣህ እያሉት ቢሆንም እሱም በሐዘን ስለተጎዱ የልውልን መውጣት ተከትሎ ስለሱ እሱ ልጠይቅሽ ነው የመጣወት በማለት ያናግራታል። አያምጣህ እንደ ወጣ ቀር በማለት ይራግማል። ክንዱም እንደዛም አይባልም ባይሆን ሌላ ጊዜ እመጣለው ጨዋታችንም እንጫወታለን በማለት አሹፎ ቤቱን ለቆ ይወጣል። ዮሐና ስለ ልዑል እያሰበችና እየተከዘች ባለችበት ሰዓት እናቷ ትመጣና ስለምን እያሰብች ነው እየተከዝች ነው እያለቻት ነበረ። እናቴ ደግሞ ምንም የማስበው ነገር የለም ትንሽ ትምህርት ከብዶይ ነው በማለት ትመልስላታለች። እናትም እኔ እኮ ይህን ስራቴና ትምህርትሽ ላይ አተኩሪ ብዬሽ ነበር አለቻት። እማዬ ደግሞ ምኑም ከምን ነው የምታገናኙ እሱ ሌላ ይሄ ሌላ አለቻት። በአሳቧ ግን ልዑልን አፍቅረዋለችና እንዴት አድርጌ ልዑልን አፈቀርኩት ብዬ እማዬ ልንገራት እያለች በሀሳቧ ጭልጥ ብላለች። ልዑልን በበኩሉ ቲና የስራ ሽንስጥሽ እንጂ አእምሮዬ በጠበት ሽ አሁን እንዴት አድርጌ ስራዬ ልስራ እያለ በሀሳብ ተውጧል። ወዲያውኑ በር ተንኳኳ። ማርክ መጣህ እንዴ በማለት በጩኸት ይናገራል። ነገር ግን በሩን ያንኳኳችው ዮሐና ነበረች። ምግብ ለልዑል ይዛለች። እናቱ የልውል መውጣት እያስጨነቃት እንደሆነም ትናገራለች። ውሰጁ አልፈልግም በማለት ምግቡንም ለመግፋት እየሞከረ ነበረ። ለምን እናትህ እኮ በጣም እየተጨናነቀች ና እያሰበች ነው ያለችው። ስለዚህ ይርባህል ብላ የላከችው ምግብ ለምንድን ነው የሚወስደው እያለችው ነበረ። በቃ ይዘሹ ቁጭ በይ አላት። ለምንድን ነው የምቀመጠው? ላደርስ እንጂ ምግብ ላበስል አልመጣውም እኮ ስልክ ደግሞ አይሰራም ብለዋል ወይዘሮ ኤልሳ። ስልኬ ይሰራላለ በሷ ስልክም አረጋገጠ። ይሄው እንደሚሰራ አረጋገጥኩልሽ። ከዚህ በኋላ ሄደሽ ፈለግሽውን ነገር መናገር ትችያለሽ በማለት ይመልስላታል። ዮሐናም በመቆጣት እናትህ እንዴት እንደሚጨነቁ ብታውቅ ጥሩ ነበር በማለት የያዘችውን ምግብ ጠረጴዛ ላይ ያስቀምጣ ወደ ውጭ ትወጣለች። ልዑልም ከስልኩ ጋር ሆኖ ሶፋ ላይ እንደተቀመጠ ማርክ ወደ ክፍሉ ይከሰታል። እንዴት መጣህ? በሩ ዝግ አልነበረም እንዴ? ማርቆስም በሩ ክፍት እንደነበር ይነግረዋል። ይልቁንስ ያገኘው ነገር ምን አዲስ ነገር አለ? በጣም ደስታ በደስታ ሆነሃል በማለት ፊቱ ላይ ባየው ፈገግታ ይጠይቀዋል። ዮሐና እንደመጣችም ይነግረዋል። ምግብ ልካልህ ነው። እናትህ ምን አለ ብታስጨርሰኝ፣ እኔን ካየችኝ ጀምሮ እንደምትወደኝና ካለኔ መኖር እንደከበዷት ነው የነገረችኝ በማለት ይነግረዋል። ማርቆስም በሆነ ነገር አሳበህ ለምናት ነግራትም እያለው ነበረ። እሺ ለዚህ ጉዳይ ነው የጠራኸኝ? ይለዋል። አይ ለዚህስ አይደለም፣ ሌላ ከበድ ያለ የቤት ስራ ይጠብቀናል በማለት ይነግረዋል። ከባድ ከሆነ በዛው በጸበልህ። ክንዱ ገና ለገና የአባቱን ድርጅት ልውል ይወርሳል በሚል ልውልን ጥላት አድርጎታል። ታዲያ እንዴት አድርጎ ማጥቃትና ወጥ መዱ ስር ማስገባት እንዳለበት እያሰብና እንዲሁም በገንዘብ እየተደራደረ ይገኛል። ዛሬም ከአቤና ጋር ተገናኝቶ አቤና ግን የሚፈልገው ገንዘብ ስለነበረ ክንዱን ቢጠይቀውም እሱ ግን ለምን ገንዘብ ትጠይቀኛለህ በሚል ጉርቡን አንቆታል። እንደውም ልውል ልጅ አለው በማለት ይነግረዋል። እያንዳንዱ ስለ ልውል የሚያውቀውን ነገር እንዲነግረው እያፋጠጠው ነበረ። እስካሁን የነገርኩህ ብዙ ያስከፍል ነበር። ባክህ ይህን ስራ ብለው ነው እንዴ ህግ ከለላለ ሌለው ና ጨለማን ተገን አድርገህ ለምትሰራው ስራ ደግሞ ስራ ነው ብለ ቆጠርከው በማለት ክንዱም ይላከፈዋል። ሎል ከማንኛዋ ሴት እንደወለደ ለማረጋገጥ ሲሞክር የሆነች ሴት መታ ማታ ስትዘባርቅ ነበረ አላውቅም በማለት ትቶት ይሄዳል። ይህ የአባቱ ልጅ ሲል ከሰከስ እጅ ላይ ጣለው እያለ ብቻውን እየዛትና እየፎከረ ነበር። ቲናም በቅናት እየተንጨረጨረች ዮሃናን አንቺ ግን ለምን አትወርጅም? ከሁለቱ ወንዶች አለቻት። ደግሞ ምን አደረግኩ? በማለት ዮሐናም ትጠይቃታለች። ጭራሽ ትናንትማ እየተከታተልኩሽ ነበረ፣ ምግብ ተሸክመሽ ከልውል ቤት ሄድሽ፣ እሱ ግን በር ላይ አባረረሽ በማለት ትናገራታለች። ዮሐናም ሁለታቸውን በሽተኞች ናቸው። የያዛችሁትን ችግር እዛው ጨርሱ በማለት ገልብጣት ወደ ቤቷ ተመልሳለች። ማርቆስም ጓደኛውን ልውልን ከሌላ ሰው ከሚሰሙት አንተ ተናግረህ አባትህን አሳምናቸው። በፍጹም ልናገር አልችልም፣ እኔ በራሴ መንገድ እሄዳለሁ እያለ ነው። ይሄ ሊሆን አይችልም። ከአባት ጋር የሚያቆራረጥህን ነገር ከምታደርግ ይልቁንስ እንደምንም ብለን አባትህን እናሳምናቸዋለን አለ ማርቆስ። አቤናን እንዴት ልታምነው ትችላለህ? ከቲና ጋር ሲመካከሩ አይቻቸዋለሁ። ምናልባትም የሁለታቸው ተንኮል ሊሆን ይችላል በማለት ማርቆስ እየተጠራጠረ ስለነበረ አቢናን ሻይ ቤት ድረስ በመቅጠር ከዛ ተገናኝቶ እውነታውን እስኪንነጋገር ልውል በጣም የሚያሳዝን ልጅ ነው ባላጠፋው ነገር ሊወቀስ ና ተጠያቂ ሊሆን አይገባም በማለት ከቴና ጋር ስላላቸው ግንኙነት ሊነግረው ቢፈልግም እንደውም የነልውልን ጉዳይ ወደ ጎንተው ና ይልቁንስ ዮሐናን አሳመንልኝ በማለት ይጠይቋል ዮሐናን አልታወቃትም እንዴ ልጅቷ እኮ የአንተ ታይፕ አይደለችም ለምንድን የምታዝጋት በማለት ማርቆስም ይነግረዋል እኔ አክብሬ እዚህ ድረስ ብጠራህ አንተም ከጅላታል ማለት ነው ለገንዘብ ብለህ ለልውል ጠበቃ መቆምህ በጣም ይደብራል አለው እኔ የገንዘብ ጉዳይ ሳይሆን ልጁ ባላጠፈው ጥፋት ሲጠየቅ ማየት በጣም ያበሳጨኛል በማለት በንዴት ተናግሮ ትቶት ይወጣል እንዱ ልውልን አባትህ አንተን ለማቋቋም ሲል ደፋቀነ ይላል። አንተ ግን በየቦታው እየዞርክ ዘርን ታራባለህ በማለት ካቢና በሰማው መሰረት ልጅ አለህ በማለት ያፋጥጠዋል። የምን ልጅ ነው በማለት በድንጋጤ ልውልም ይመልሳል። ከሚወደው ጓደኛ ከማርክም ወሬውን እንደ ሰማ ይናገራል። በሰማው ነገር ለምለም በጣም ይደናገጣል። እኔ እኮ የልጅ አጎት ነኝ ለምን አታስተዋውቀኝም? አለ ክንዱ። የማርክ ልጅ አጎት መሆን ከፈለክ ራስን አናግረው በማለት ተናዶ ትጦት ይሄዳል። ኪና ያሰበችው ተንኮል ስላለ የዋናን ቀጥራታለች። ምንድን ነው የምትፈልጊው? እኔ ስራ መስራት አለብኝ፣ ሁለት ቦታ ነው፣ እናቴን የማግዝ ነኝ ያለች እየነገረቻት ቢሆንም አንቺ ግን ከየት ፕላኔት ነው የመጣሽው? የምታውቂው ወንድ የለም ወይ? አለቻት አሉ ግን ሌላ ነገር እንዲያስቡ አልፈልግም በማለት ትመልስላታለች። ቢያንስ ማርክና ልውልን እንደምታውቂቸው እንደምታወቂያቸው ሰምቻለሁ። እነሱ እኮ አለቆች እንጂ ከማውቃቸው ሰዎች የሚመደቡ አይደ ቲናም ልውል ምንሽ ነው አለቻት። ያምሻል እንዴ ሌላ ሰው በቃ ፈልጋለሁኝ አሁን ደህና ሆኝ፣ በማለት ተሰናብታት ትታት ትሄዳለች። በመንገድ እየሄደችም ከራሷ ጋራ በሀሳብ ተወጣ ልውል ልጠይቀው እንዴ ገና ልጅ እኮ ነሽ፣ ከዛሬሽ ካፌ ለካፌ ልት ዞሪ አማረሽ እንዴ ቢለኝ፣ ከዛ በኋላ ከዛ በኋላ ልትደናበር እንዴ? አይ ዝም ብል ይሻላል እያለች በሀሳቧ ተወጣለች። ክንዱ በነገረው መሰረት ልውል በጣም ጓደኛውን ማርክን ተቆጥቶታል። ይህዋን ተተናገር ሄዶ ላባዬ ይናገራል እያለው ነው። ማርክም እንዳልተናገረ ቢነግረውም ልውል ግን ለመስማት ፍቃደኛ አይደለም። ዮሀና የልውል አባት ቢሮ ድረስ በመሄድ ለግል ጉዳይ እንደፈለገቻቸው ተናገራለች። ልውል በማለት ጓደኛዋ እንደሆነና ከእሱ እንደወለደች ለመናገር ብታስብም አባት ግን ልውል ምን ሆነ በማለት ሲደናገጡ ሰዓት ነግረው ቀርታለች። ዮሀና ስልክ እያወራች ሳለ የወይዘሮ ኤልሳ ልጅ ስትመጣ ስትመጣባት ዮሀና ስልኩን አቁመዋለች። ለምን አታወሪም? እኔ ስመጣ ነው እንዲ የምታቆሚው? ይኸው እማይዛ ትፈጋለች። አንቺ ግን ወይዘሮ መስለሻል እያለች እየተላከፈቻት ነበረ። ስታወራ የነበረውን ስልክ ሳት ዘጋ ባፉ ደፍታ እንዳስቀመጠችው የወይዘሮ ኤልሳ ልጅ አንስታ ሰራተኛችን ስራ ላይ ናት፣ በኋላ ደውሉ በማለት ተናግራ ስልኩን ዘጋችው። ማርቆስም ልውል ስለተቀየመው በጣም እየተጨናነቀና እየተከዘ ነበረ። ክንዱንም ካየው በኋላ አንዳንድ ሰዎች ሽበት አላቸው፣ ሽበትህን አየሁት ገረመኝ አለ። ምክንያቱም በክንዱ አማካኝነት ልውል እንደተቆጣው ገብቶታል ና ከሉል ጋር ተገናኛችሁ እንዴ? ስለ ልጁ ታውቃለህ? የምን ልጅ ነው? በማለት ማርቆስም ኮስተር ብሎ ይጠይቀዋል። ለምን እንዳልሰማ ትሆናለህ? ሁሉንም ነገር አቤና አፍረጥርጦ ጥርጦ ነግሮኛል እያለ ይነግረዋል። ማርቆስም በሰማው ነገር በጣም ያዝናል። ልውል የሚፈልገውን እቃ በዮሐን አማካኝነት ይደርስለታል። ዋናው ነገር ግን የፈለግኩት አንችን ነበረ። ቤቱ እንደምታዩ ቤት ቤት አይመስልም እዚህ ቆይተሽ እንድታስተካከዩ ፈልጌ ነበር ይላታል። እሷም የምነግርህ ነገር ነበረኝ በማለት ልትነግረው ብትፈልግም ፍርሃት ተሰማትና በዝምታ ተዋጠች። በቃ ከዚህ መናገር ከደበረሽ ወደ ካፌ እንሄድና በዛው ትነግርኛለሽ ይላታል። በሌላ በኩል አባት በሰሙት ነገር ተጨናንቀዋል። ምንድ ነው አባ የሰሙት አዲስ ነገር አለ እንዴ? አለ ማርቆስ። ትናንትና የልውል ፍቅረኛ መታ ነበረ በማለት አባት ይናገራሉ። ማርቆስ የማን ፍቅረኛ? የልኡል ፍቅረኛ? ጭራሽ ደግሞ ፍቅረኛ እንዳለው አታውቅም እንዴ አንተን ብሎ ጓደኛ አላባት የሚፈልጉትን መረጃ ማግኘት ባለመቻላቸው በማርቆስ ተናደውበታል። ስሟም ቲና ይባላል በማለት ለማርቆስ ሲነግረው ማርቆስ በጣም ይደናገጣል። ታውቃታለህ እንዴ በማለት አቶ አለሙም ይጠይቃሉ። ሲባል ሰምቻለሁኝ። ስለ ቲና ሲወራ አንዳንድ ነገር ሰምቻለሁ። እሺ እንደዛ ከሆነ ልውል ስለ ቲና ምንነት በቅጡ እንኳን ሳያውቅ የልጅ ጥያቄ ስለመጣበት በጣም ተጨናንቋል። ጓደኛዋ ቬናም ያላመንክበትን ነገር ላሽ አትላትም ወይምን አስጨነቀህ ይለዋል። ልውልም እንደዛ ሳይሆን በትክክል ልጁ የኔ ከሆነ ለማስመርመር እንደፈለገም ይነግረዋል። በዛን ሰዓት ከአንተ ውጪ ማንም ጋር እንዳላደረች ነግረሃል። ብቻ ግን ነገሩ ከብዶ ከሆነ የወንዶችን ጸባይ አውቀዋለሁ ላሽ ማለት ትችላለህ ይለዋል። እንደዛ ሳይሆን ልጁ የኔ መሆኑን አስመርምሬ ማረጋገጥ አለብኝ አለ ልዑል አቤናም ለምን አታገባትም ልጅቷ አኮ የሌለ የምታምርና ቆንጅዬ ነው ለክንዱም ልጅ አለው በማለት የተናገርከው አንተነህ አይደለ ይለዋል እኔ አልተናገርኩም ስለ ተጣላን በእኔ ለማሳበብ ፈልጎ ነው ባይሆን የነገርኩት ነገር ቢኖር ድርጅቱን እንዴት የራሱ ማድረግ እንደሚችል ነበረ በማለት ይነግረዋል እኔ ስለ ድርጅቱ አይመለከተኝም እንዴት ነው አይመለከተኝም የምትለው ነገ ይቆጫሃል ወይም ደግሞ ድርጅቱን አለመፈለግ ሌላ የተደበቀ የፖለቲካ ጉዳይ አለህ ማለት ነው፣ እያለ እየነገረው ነበረ። አቬና ግን በልውል እየቀናበት ይገኛል። እንደውም እስኪ ወይተር ፍለጋ ወደዛ ዞር ዞር ማለት አለብኝ፣ በጣም ተጨናነቅ ያለው እያለው ይገኛል። እንግዲህ የዋና ክፍል አምስት ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።